የት እየሄድክ ነው? ምንስ? ጥቁር አንበሳ ያለነው በጥቁር አንበሳ ሆስፒታል ውስጥ ነው። እንግዲህ ጥቁር አንበሳ ሆስፒታል ለምን መጣን? እንዴት መጣን? ምን ልናደርግ መጣን? ምና የሆናል ለሚቀር እስካሁነከ ተቻለ ግን የሚቻል አይመስልም። አንሺው ቀድሞ እየገባ ነው። ከተቻለ እናያለን። እግዚአብሔር ከሁላችሁ ይሁን። ውዳ ያሉ የሌላ እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ሚስፋ የመድኃኒዓለም ዛሬ የምንገኘው በጥቁር አንበሳ ሆስፒታል ውስጥ ነው። ያው ቪዲዮ መቅረጽ ስለማይቻል ነው እነሱ ያልቀረጽ ነው። የመጣንበት ምክንያት ደግሞ ሁለት ገብርኤል ስድስት ሺ እንዲሁም ትድባበ ገብርኤል ደግሞ ስለ ቅዱስ ሚካኤል ብለሽ አስር ሺ ስለ ኪዳነ ምህረት ብለሽ አስር ሺ አስረክቤልኝ ላይ ሀያ ስድስት ሺህ ይዘን ነበር የመጣ ነው ከኛ ደግሞ አምስት ጨምረን በሰላሳ አንድ ሺህ እግዚአብሔር የመስገን ብዙ እህቶቻችን ብዙ ህጻናትን አይተን መተናል ይህም ደግሞ ብዙዎቹ የሳንባ የኬዝ ችግሮች ያሉባቸው ናቸው ግን ያው ቪዲዮ መቅረጽ አይቻልም እንደሆነ ሆስፒታሉ ህጎች ማለት ነው እና ለዛ ነው ቪዲዮ ያልቀረጽነው ነገር ግን ከዚህ በመቀጠል አውዲዮ ቀርተናል የተወሰነ አውዲዮ ስላለ አውዲዮውን በፎቶ መልክ አድርገን ትሰሙታላችሁ በጣም ነው የሚያሳዝኑት በጣም ነው በቃ ልብ የሚሰብሩት በተለይ ህፃናት ተይዞ ማየት በጣም ከባድ ነው። ሁለት ዓመት፣ ሶስት ዓመት እስከ አምስት ዓመት የቆዩም አሉ ዝ እኛ ውጭ ሆነን እየሰራን እየተነፈስን እያመሰገንን መኖር አቅቶን፣ ግን እነሱ ደግሞ ዝህ ታመው ተኝተው ለረጅም ዓመታት አንድ ዓመት ሁለት ዓመት አይደለም አምስትም ዓመት ከዚያም በላይ ተኝዋሉ። ነገር ግን ፈጣሪን እያመሰግኑ ይኸው የሚሰጣቸውን ፈጣሪን አመስግነው ይቀበላሉ። ስለዚህ አመስገኝ እንሁን በጤናችን በሚሰጠን ነገር አድርሰናል። ገንዘቡን እግዚአብሔር ከሁላችሁ ይሁን። ቻው ውድ

ህክምና የለምጽ ያንቺ እንትኑ የበሽታሽ ማለት ነው፣ ኬሞ ብቻ ነው የሚሰጠው። ማርያምን እስከ መጨረሻው ውጤውን ለማወጣት አይቻልም። ነአይዞሽ፣ ተስፋ ትቁረጭ፣ አትፍሮሽ። እግዚአብሔር አለ፣ ፈጣሪ ያድንሻል። እምነት ይኖርሽ በሱ ይህንን አንድ ጊዜ ድባበ ገብርኤል እና ሁለተ ገብርኤል ትባላለች። ከኔጋ አድርገን አምስት ሺ ብር ነው አንዳንድ ነገር

በሀገሩ ነው በሰው ነው የተዋጣ እያዩ አምስት ሺ እያዩ አስር ሺ እየሰጡ አንድ ዶክተር ተጠግ የአሁኑ ኬሞን የከፍላለሁ ያለችበት ታመመችበት። ስድስተኛ ኬሞ ሰጥታ የአሁኑ ኬሞ ድረስ እከፍላለሁ አይዝሽ እያለች ታመመች። ምንም ነገር አላጣውም።

ሲስተማር ካርድ አለ። ካርዱ ኖርማሊ በቴሌ ብር ነው የሚከፈለው፣ እና እያንዳንዱ ነገር እና ማይነት ክ እንደ አካውንት ማለት ነው፣ ስንት ብር እንደከፈለ፣ ስንት ብር እንዳስገባ ምናምን እና አልጋው እዚህ ካለ በየሰዓቱ በየደቂቃዋ ትጨምራለች፣ ብሯን ይቆጥራል ማለት ነው። እና እንደ አጋጣሚ ሶሻል ወርከር ነበር በፊት፣ እነሱ ነበር ያ እነሱ ይዘውት ሲያስጨርስ ሄደ ማለት ነው። ሳያዘጋ ሳያዘጋ ከሄደ ኖርማል አልጋው ላይ ባይኖርም ሲስተሙ ይቆጥራል።

አንድ ቤቴ ትድባ በገብሬ ሁለት ገብሬ የሚባሉ እና ከኔ ጋር አምስት ሺህ ብር ነው። ለእያንዳንዱ ነገር ይሆናል። እግዚአብሔር ይማረሽ። አሜን። እንዳታጠፋው፣ ለሚጠቅም ነገር አድርገ እንደዛ አድርገበት፣ እሺ

ጤና መደን ቢኖራቸው ነጻ ናቸው። ከውጭ የምገዛ ነገር ብቻ ነው እንጂ የግብን በነጻ ይጠቀማልአልባውም ነጻ ነው። ሁሉም ነገር ከውጭ እዚ የሌለው ሰርቪስ ብቻ ነው እንጂ ማለት ነው። ቋንቋ ስለማይችሉ ማለት ነው።

አንድ ድባበ ገብርኤል እና ሁለት ገብርኤል የሚባሉ ከእኔ ጋር አድርገን፣ ይህች አምስት ሺህ ብር ናት። ለአንዳንድ ነገር የሆናችሁ እሺ፣ መድኃኒት መግዚያው ናት። እግዚአብሔር ይማርለት ማስ ናቸው

ማለት ነው። ቀጣይ አሁን የቀረና አሳሽ ነው። አስር ሺውን ደግሞ ለምን ባሰባቸው አሉ። ግን በጣም አንዳንድ ሰቶ ከሚሆን ለሁለት ለአምስት ብለው ነው፣ ለዛ ነው። ሰለስተኛ ሰለስተኛ ደረጃ ማለት ነው። ሰርማ ነው እንዳለ ዘጠና ፐርሰንቱ ነው። ከዛች ግን አኑ ቁጥሩ ነው። አሁን ሆን አንዳንዴ አዋቂ ቢሆነውም በተለያዩ ኬዞች እንዴት ምናምን ይባላል። በዚህ ጤና ችግሮች ላይ ህጻናት ላይ በምን ችግር እንደዚህ እንደሚጠቁ ነው ነው ነው